አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀኑ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላትትን እንጠይቃለን። ዛሬ ደግሞ የታላቁ ሰሀባ አቡበክር ሲድቅ ረድየላሁ አንሁ ታሪክ ወደ እናንተ ይንሸላችሁ በቅብ እያለሁ የአቡበክር ሲድቅ ረድየላሁ አንሁ የህይወት ታሪክ ክፍል አንድ

በመካ የዳዕዋ ዘመን አብረዋቸው ሆኑ። መዲና ሲሰደዱም በዋሻ ታሪካቸው፣ ከዚያን በኋላ እስኪ ሞቱ ድረስ ከርሳቸው አልተለዩም። በተቡክ ዘመቻ የሙስሊሞችን አርማ ተሸካሚ ነበሩ። በዘጠነኛው ዓመተ ሂጅራ ነቢዩ ሰለላሁ አለይሂ ወሰለም በሕይወት ያሉ ሐጅ ሥነ ሥርዓት መርተዋል። ከእርሳቸው ሞት በኋላም እርሳቸው ተክተው የሙስሊሞች ኸሊፋ ሆነዋል። የነቢዩ ሰለላሁ ዐለይሂ ወሰለም ምትክ ኸሊፋ ኸሊፈቱ ረሱሉላህ የሚል ማዕረግም በሙስሊሞች አግኝተዋል። ኢብን ኢስሐቅ ሲረቱል ኩብራ በተሰኘው መጽሐፋቸው እንዳወሱት አቡበክር ሲድቅ ረድያላሁ አንሁ በጎነቻቸው ዘንድ ተወዳጅና ተግባቢ ሰው ነበሩ። በቁረይሽ ዘር ሐረግ ታሪክ እውቀትም አቻ አይገኝላችሁም። ጸባይ መልካም ነጋደም ነበሩ። ሰዎች እርሳቸውን እውቀት፣ ተሞክሮ፣ መልካም ባህሪ በመሻት በጣም ይቀርቧቸው ነበረ። ከእርሳቸው ጋራ መቀማመጥን ይወዱ ነበረ ነበር። አቡበክር በልጥ የሚቀርቧቸውና የሚያምኗቸው ሰዎች ወደ እስልምና ጋበዙ። በእርሳቸው እጅ ዑስማን፣ ጣለሃ፣ ዙበይር፣ ሰዓድና አብዱራህማን ብን አውፍን ሰለሙ። የአቆብ ኢብን ሱፍያን በታሪክ ዘገባቸው እንዳወሱት አቡበክር ሲሰልሙ አርባ ሺ የወርቅ ሳንቲሞች ነበራቸው። ወዲያውኑ በአላህ መንገድ ላይ መጸወቱ። ለአላህ ሲሉ ስቃይና መከራን ያስተናግዱ ሰባ ባሪያዎችን ገዝተው ነጻ አለቀቁ። እነርሱም ቢላል፣ አሚር ኢብን ፋሃይራል፣ ፋሃይራ ዚራ ዚራ ነዲያን እና ልጇን የበኒ ሞኦመል እንስት አልጋይ ና እሞ አቢስ ናቸው። ኡሳማ ቢን ዘይድ አባታቸው ጠቅሰው እንዲያስተላለፉት የአቡበክር እውቅ ነጋደም ነበሩ። ነቢዩ ሶለላሁ አለይሂ ወሰለም በነቢይነት ሲላኩ በአቡበክር አርባ ሺ ወርቅ ሳንቲሞች ነበሯቸው። ባሪያዎችን እየገዙ መልቀቃቸውን፣ የተቸገሩ ሙስሊሞችን በመርዳት ሀብታቸውን ወጪ አደረጉ። ወደ መዲና ሲሰደዱ አምስት ሺ ወርቅ ሳንቲሞች ብቻ ቀራቸው። እርሱንም መዲና ውስጥ መዘወቱ። ቡሃሪ እንደዘገቡት አምር ኢብን አልአስ ረዲያላሁ አንሁን እንዲህ አሉ። እንዲህ ሲሉ አስተላልፈውታል የአላህ መልእክተኛ ሰለላሁ አለይሂ ወሰለም ሆይ ከእርሶ ዘንድ ይበልጥ ተወዳጅ ማን ነው በማለት ጠየኳቸው። አይሻ አሉኝ። ከወንዶችስ አልኳቸው። አባቷ አሉኝ። ቀጥሎ ሌሎቹ ሰዎችን አወሱ። አብዱላህ ኢብን ጃፈር ረዲየላሁ አንሁ እንዲህ ብሏል። ወዳጆች አቡበክር መልካም እጅ እጅግ ርህሩህና ዛኝ ኸሊፋችን ነው። ኢብራሂም አን አንኸኤ እንዲህ ብሏል። አቡበክር በጣም አዛኝ ስለነበሩ አቡ ሀይልህ ተብለው ተጠሩ። አስራአንደኛው ዓመተ ሂጅራ በወረሃ ጀማዱል ኡላ ሰኞ ቀን በ63 አመታቸው እድሜያቸውችን አለም በሞት ተሰናበቱ። ባህሪያቸውና ስብን ናቸው። በጃሄልያ ዘመን ቁረሾች ከቁርሾች መሀል በዘር ሀረግና በታሪክ እውቅ ወደር አይገኝላቸውም። ውጤታማም ነጋዴም ነበሩ። በመልካም ባህርና ችሮታ ይታወቃሉ። ወገኖቻቸውን ይወዳሉ። አስካሪ መጠጥ አይጠጡም፣ ጣዖት አያመልኩም። ስብዕናቸው የሚያጎድፍ አንዳች ድርጊት ሲፈጽሙ አልተስተዋሉም። ቆዳቸው ነጭና አካላቸው ሸንቃጣ፣ ከፊታቸው ስጋ መጠነ ነበር። ዓይናቸው ገባ ገባ ግንባራቸው ወጣ ያሉ ነበሩ። ፀጉረ ብዙ የተስተካከለ ቁመና ባለቤት ነበሩ። ሰዎች በጃህሊያ ዘመን አቡበክር መልካም ስብእናና ታማኝነት በማወቃቸው አስሲድቅ እውነተኛው የሚል ቅጽል ስም ጠሯቸው። ታማኝነታቸው አልቁረሾችን በመካከላቸው ይፈጣጠሙ የነበረ ይፈጣጠሙ የነበረ ቁረሾችን እሳቸውን ያጸደቁትን ያጸድቃሉ፣ ሌላ ሰው ያጸደቀውን ግን ተቀብለው ለመተግበር ያንገራግራሉ። ኢስላም መቀበላቸው ከነብይነት በፊት የመልእክተኛው ሶለላሁ ዐለይሂ ወሰለም ባልደረባ ነበሩ። የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም መልእክተኝነትን ሲያልቃቸው ወደ እስልምና መጀመሪያ የጋበዙ አቡበክርን ነበረ። እሳቸውም ሳመነቱ እስልምናን ተቀበሉ። የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም ይህን በማስመልከት ሲናገሩ የትኛውም ሰው ወደ እስልምና ስጋብዘውም ይከብደዋል ለመቀበልም ያመነታል አቡበክር ሲቀር እርሱ ግን ወዲያውኑ እንደጠራሁት ሳያመነታ ተቀበለኝ። ሲረተል ኢብን ሂሻም። በተለያዩ ዳዕዋ ርከኖች ውስጥ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ሳይነጠኑ አስፈላጊውን ሁሉ እገዛ እያደረጉላቸው ለአምላክና ለነቢዩ ሰለላሁ ዓለይሂ ወሰለም ጥሩ አማኝ ለሃይማኖቸው ቀናዒ የሆነው ኑረዋል። በዚህ ሂደትም የነብዩ ሱለ ወሰለም የስደት ጉዞ ተጋሪ የዋሻ ውስጥ ባልደረባ እንዲሆኑ ያስቻላቸው በርካታ መከራዎች አስተናግደዋል። ገንዘባቸውን ሁሉ ለእስልምና ደዋ ሳይሰስቱ ችረዋል። ያላህ መልእክተኛም ሱለ ወሰለም የአቡበክር ገንዘብ የጠቀመኝን ያህል በማንም ገንዘብ አልጠቀመኝም በሚል ምስክርነትንም አግኝተዋል። አህመድ አቡ ሀቲምና ኢብን ማጃ በዚህ ሁኔታ የአላህ መልእክተኛ ሶለላሁ አለይሂ ወሰለም እለተ ሞታቸው ድረስ ደግፈው ቀልባቸውም ይበልጥ ቅርብና በሀሊፋነትም ይበልጥ ብቁ ሶሀባ ለመሆን ታደሉ። በዚህ ረገድ ታላቁ ነቢይ ሶለላሁ አለይሂ ወሰለም የሰጡት ምስክርነት ከበቂም በላይ ነው። እንዲህ ብለዋል። በባልደረባነት እና ገንዘብ በገንዘብ ከማንም በላይ የደገፈኝ አቡበክር ነው። ከአምላኪ ውጭ የመጨረሻውን ፍጻሜያዊ ፍቅር የምለግሰው ቢኖር ኑሮ ያ ሰው አቡበክር ይሆን ነበረ። ቢሆንም የእስልምና ወንድማማችነት እና ፍቅር አስተሳስሮናል። ቡኻሪምና ሙስሊም ዘግበውታል። ቲርሚዚም ዘግበውታል። እቅናቸው የሚገልጽ ምስክሮች የአቡበክር ልቅና ከሚያሳያቸው ዘገባዎች መካከል አቡ ሳኢድ ረዲያላሁ አንሁ ያስተላለፉት ይገኝበታል። እንዲህም ብለዋል፦ ከእለታት አንድ ቀን የአላህ መልእክተኛ ሶለላሁ ዐለይሂ ወሰለም አላህ አንድ ባሪያውን ከዚች ዓለም ህይወትና ከእርሱ ዘንድ ካለው ጸጋ ሲያስመርጠው አላህ ዘንድ ያለውን ጸጋ መረጠ በማለታቸው ሲናገሩ አቡበክር አለቀሱም። ለቅሷቸውን አስገረመን ለካስ ምርጫ የተሰጣቸው መልእክተኛው ሰለላሁ ዐለይሂ ወሰለም ኑረዋል። አቡበክርም ከማንኛይቱም ቀድመው ይህንን ተረድቷል። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ በባልደረባነትና በገንዘብ ከማንም በላይ የደገፈኝ አቡበክር ነው ከአምላክ የውጭ የመጨረሻው ፍጻሜያዊ ፍቅር የምለግ ሰው ቢኖር ኖሮ ያ ሰው አቡበክር ነበረ። ይሆንም እስልምና ወንድማማችነትና ፍቅርን አስተሳስሮናል። የአቡበክር ሲድቅ በር ሲቀር ሁሉንም የመስጊዶች በር ሊዘጉ። ቡሃሪ፣ ሙስሊምና ቲርሚዚ ይዘግበውታል። በሌላ ዘገባም እንደተወሳው እንዲህ ብለዋል፣ ከአምላክ የውጭ ፍጻሜያዊ ፍቅር የምለግ ሰው ቢኖር ያ ሰው አቡበክር ይሆን ነበር። ይህም ሆኖ ወንድሜና ባልደረባይ ነው። ባልደረባይ ፍጻሜያዊ ወዳጅን ከሊል አድርጎታል። ባሪውና ሙስሊም ትርሚዚ ዘግበውታል። የአላህ መልእክተኛ ሱለላሁ ዐለይሂ ወሰለም ማመን አቡበክር የመጀመሪያው ሙስሊም እንዲሆኑና የአላህ መልእክተኛ ሱለላሁ ዐለይሂ ወሰለም የሚናገሩት የሚናገሩት ሁሉ ቅንጣ ሳይጠራጠሩ እና ሳያመነቱ እንዲቀበሉ የረዳቸው ይህ እምነታቸው ነው። የኢስራእና ሚራጅ ሀዲስ ውስጥ ያሳዩትን እጅግ አንጸባራቂ አቋም አስታውሉ። የአላህ መልክተኛ ሶለላሁ ዐለይሂ ወሰለም ባልደረባቸውና ለቁረይሾች በዚያ ሌሊት ያጋጠማቸውን ክስተት ባልደረ ባጫወታቸው ጊዜ እምነተ ደካሞች ከእስልምና እስከ መውጣት ደረሱ። ቁረይሾች በአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ተሳለቁ። አቡበክር ስለዚህ እንግዳ ክስተት የሚኖራቸውን አቋም ለማወቅ አቡ ጃሀል ወደ እርሳቸው ሄደ። ነቢዩ ሰለላሁ ዓለይሂ ወሰለም የተናገሩትንም አጫወታቸው። እርሳቸውን በፍጹም መተማመንና እርጋታ በእርግጥ ይህንን ተናግረዋልን በማለት ጠየቁ። አቡ ጃሀልም አዎ ሲል መለሰ። ሳቸው መሐመድ ይህ ከተናገረ እውነቱን ነው አሉ። አቡ ጀህልና አብሮት የነበሩ ባልደረቦችም በአንድ ቀን ሌሊት ወደ በሂተል መቅደስ ሄጄ ሳይነጋ በፊት ተመለሱ ማለቱ አምነት ትከፈላለህን አሏቸው። አቡበክርም የሚከተለውን አስገራሚ መልስ ሰጠ። ከዚህ ይበልጥ እንግዳ የሆነው ነገር ተናግሮ አምኛለው። ጧት ማታ ከሰማይ መልእክት እንደሚወርድለት ነግሮኝ ተቀብያለሁ አሉ። ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመሄድ የኢስራ እና ሚራጅ ታሪክ ሰሙ። አንተ የአላህ መልክተኛ ሆይ መሆንህን መሰክር አለሁ። በማለት የሰሙትን ሳመነቱ መቀበላቸውን አረጋግጡ። ቡሃሪና ሙስሊም ዘግበውታል። በመጨረሻም የምጥቀት ጫፍ ደረሰ። ኢማን የዚህ እምነት ባለቤት የእስላም ታላቅ ሰዎች ፈርጥ ቢሆኑ ምኑ ያስገርማል? መስዋዕትነት አቡበክር ነፍሳቸውንና ገንዘባቸውን ለእስልምና ዳዋ መስዋዕትነታቸውን ጽኑ እምነታቸውን አይቀየር ውጤት ነው። ኢማን ወደ ቀልባቸው ሲገባ ለመስዋዕትነት ያነሳሳል። እንዲያ አቡበክር አይነት እጅግ ጽኑ ጥልቅ እምነት ከሆነስ አቡበክር ራሳቸውን ለመስዋትነት አቅርበው የአላህ መልእክተኛ ሱለላሁ ዐለይሂ ወሰለም የታደጉባቸው አጋጣሚዎች ብዙ ናቸው። አንድ ቀን ቁረሾ የካዕባ መስክ ላይ የአላህ መልእክተኛ ሱለላሁ ዐለይሂ ወሰለም ለማነቅ ሙከራ ሲያደርጉ አቡበክር ተከተላቸው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንትተው ቀርሳቸው ላይ መረባረባቸውን ራሳቸውን ሲሄጡ እስከሚወርቅ ድረስ ደበደቧቸው። አፍንጫቸውና አፍንጫቸውን ከአይናቸው ወይም ከኩንጫቸው መለየት እስካቀጥ ድረስ ክፉኛ ቆሰሉ። ሰዎች አንስተው ወደ ቤታቸው ወሰዷቸው። ራሳቸውን ሲያውቁ መጀመሪያ ያቀረቡት ጥያቄ የአላህ መልክተኛ በምን ሁኔታ ውስጥ ናቸው የሚል ነበር። ሱረቱል ከመልእክተኛው ሰለላሁ ዓለይሂ ወሰለም ጋር ወደ መዲና በተሰደዱ ጊዜም በተመሳሳይ መስዋዕትነት ከፍለዋል። ቁረሾች አግኝተዋቸው ሊገድሏቸው ብርቱ ጥረት አድርገዋል። በዚህ ጊዜ የአቡበክር አቋም እጅግ አስገራሚ ነበር። ቁረሺ ከዋሻ በር ላይ ቆመው በነበር ጊዜ የተናገሩትን ድንቅ ቃል እንመልከት። የአላህ መልእክተኛ ሆይ፣ አንዳቸው ወደ እግሩ ስር ቢያዩ ይመለከተናልን? መልእክተኛው ግን ባልደረባቸውን እንዴት እንደሚያጽናኑ ያውቁ ነበርና እንዲህ አሉ። አቡበክር ሆይ፣ አላህ አብሯቸው ባለ ሁለት ሰዎች ጋር ስጋት አይግባህ። አቡበክር ገንዘባቸውን ሁሉ ለእስልምና ደዋ መሰዋዕት አደረጉ። አይሻ እንዲህ ብለዋል፣ አቡበክር 40ሺ የወርቅ ፍራንክ ለደዋ መጸወቱ! የአላህ መልእክተኛ ሰለላሁ አለይሂ ወሰለም ለአስቸጋሪው የተቡክ ዘመቻ ጦርነት ትጥቅና ስንቅ እንዲያዘጋጁ ባልደረቦቻቸውን ጠየቁ። በጠየቁ ጊዜ ሰሀቦች ገንዘቦቻቸውን እየያዙ መጡ። ኡስማን ብዙ ገንዘብ አመጣ። ኡመር ግማሽ ሀብታቸውን አመጡ። አወክርም ደግሞ ሙሉ ገንዘባቸውን ሰጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቡበክር ሆይ ለቤተሰቦች ምን አስቀራ ሲሏቸው፣ አላህንና መልእክተኛውን ሲሉ መልስ ሰጡ። ትርሚዚ ይዘግበውታል። ብልህነትና ቆራጥነት በጃሂልያ ዘመን ወገኖቻቸው ጣዖት በማምለስ ሲጋፉ እርሳቸው አንድም ጊዜ እንኳን ጠዋት ለመስገድና ካለመፍቀዳቸው ወገኖቻቸው በአስካሪ መጠት ሲነከሩ እርሳቸው ግን ኢምነትን እንኳን ካለመጎንጨታቸው የበለጠ ብልህና አስተዋይ በመሆናቸው የሚያረጋግጥልን ነገር የለም። ጣዖት አምልኮ ቂልነት እና ጥመት አስካሪ መጠጣትም ውድቀትና ውርዴት መሆኑን በብርህ አእምሯቸው ተረድተውታል። ምን ያህል ጀግናና ቆራጥ እንደሆኑ ለማሳየት የአላህ መልእክተኛ ሱለላሁ ዐለይሂ ወሰለም በሞቱና ከፊል አረቦች እስላማዊ ስርዓት ላይ ባመፁ ጊዜ ያሳያቸው አስደናቂ ጀግንነት አቋም በቂ ነበር ናቸው ነብዩ ሱለላሁ ዐለይሂ ወሰለም በሞቱ ጊዜ ሰሃቦቹን እጅ ከማዘናቸው የተነሳ ከፊል አንደበታቸው ተሳሰረ፣ ሌሎች ደግሞ ከተቀመጡበት መነሳት ተሳናቸው። ዑመርም ረዲላሁ አንሁም ነቢዩ አልሞቱም፣ ይመለሳሉ እስከ ማለትም ደርሰው፣ አቡበክር ግን ሌሎችን እንደሚሞቱት የመልእክተኛውን መሞታቸውን አወጁ። የዑመር ንግግር ሀይ ሀየሱ ሰሀቦችን አረጋጉ። የሚከተለውን ያጥን ካላሱ ወማ ሙሐመድ ኢላ ረሱ ረሱሉ ረሱሉ ቀድ ከለት ሚን ቀብሊሂ አርሰሉ ሙሐመድም ከበፊቶች መልእክተኞችም በእርግጥ ያለፉ የሆኑ መልእክተኞቹ እጅግ ሌላ አይደለም። አልኢምራን 3 ሪዳህን ክስተት የተቆጣጠሩበት ሁኔታ በወሳኝና ፈታኝ ሁኔታዎች ውስጥም የሚበላ የሚላበሱትን እጹም ጀግንነት ያሳያል። ያኔ አላህ የአቡበክርን ቀል በሀቅ ላይ ባያጸና እና ጽኑ ነቢያት ቆራጥነትን ባያላብሳቸው ኑሮ ተከስቶ የነበረው ፈተና ገና ለጋ የነበረው እስልምና ህጻንና መንግስቱ ባወደመው ነበረ። ይህ ስለሆነ ነው አቡበክር ከአላህ መልእክተኛ ሰለላሁ አለይሂ ወሰለም በኋላ ሁለተኛ የእስልምና መንግስት መስራች ተብለው የሚወሱት። ትህትናና ቁጥብነት እንደ አቡበክር ያለ ታላቅ ስብህና ስልጣን አያታልለውም፣ ከእስላማዊ አደምና ስነ ምግባር አያወጣውም። እናም በሀሊፋነት ዘመናቸው ልክ እንደቀድሞ ለስላሳና አዛኝ ለህዝባቸው ጉዳ ጉዳይም ጉዳይም ቀናኢ ሆነው ቀጠሉ። ተከታዩ ታሪክ አቡበክር በሀሊፋነት ዘመናቸው የነበራቸው ትህትናን ለማሳየት ጥሩ ምስክር ነው። አቡበክር ለአዛውንትና ረዳት አልባ እንስቶች ዘውትር ጠዋት ፍየል እያልቡ ነበር ህሊፋ በሆኑ ጊዜ እንዴት የመንደራቸው ንስ ከእንግዲህ አቡበክር ፍየሎቻችንን አያልብልንም ማለች። አቡበክር ይህን በማለቷ ሲሰሙ በአላህ እምላለሁ እንደወጥሮ ሁሉ ማለቤን እቀጥላለሁ፣ የኖርኩበትን መልካም ባህሪ አላህ እንደማይቀይር ተስፋ አደርጋለሁ አሉ። የዓለማችን ታላላቆች ለክብራቸው እንደሚያጎበድዱ የሚያደርገው አንጸባራቂ አቋም ነው። በስጋዊ ስሜቶችና ዘንባሌዎች ላይም በመምጠቅ ከኦማውን መብት እናስፈልጎት በማስታወስ ክብሩንና ገንዘቡን የሚጠበቅለት ታላቅነት ነው። የአቡበክር ውህድ የአቡበክር ዙህድ ለዓለማዊ ጸጋና ዲሎት አለመጓጓት ከሚያሳዩ ክስተቶች መሃል ኢማም አህመድ አይሻ ጠቅሰው የዘገቡት ታሪክ ይገኝበታል። እንዲህም ብላለች፣ አቡበክር ሲሞቱ አንዲት ዲናር ወይም ድርሃም አልተውም። ከሞታቸው በፊት ገንዘባቸውን በሙሉ ወደ በይተል ማል፣ የሙስሊሞች ገንዘብ ግምጃ ቤት አስገብተው አስገብተው ትኑሯል። ኦርወት እንዲያስተላልፉት አቡበክር አቡበክር ከሊፋ በተደረጉ ጊዜ ያላቸው። እያንዳንዷ ድርሃምና ድናሮች ወደ ሙስሊሞች ቤተ ልማል አስገቡም አስገቡ። በዚህ ገንዘብ አንዲን አንድ ነበረ። አሁን ግን ኸሊፋቸው ሲያደርጉን መነገድ አልቻልኩም አሉ። አጣ ቢን ሳኢብን በመጥቀስ ቢን ሰዒድ እንደዘገቡት አቡበክር ሀሊፋ በተደረጉ ማግስት ጠዋቱኑ በርካታ ኩታ በትከሻቸው ተሸክመው ሲሄዱ ዑመር ተመለከቷቸው። የት ይርክ ነው ሲሉም ጠየቋቸው። ወደ ገበያ በማለት መለሱ። የሙስሊሞች ኃላፊ ተደርገህ እያለፍ ኃላፊነትን ትተህ ገበያ ውስጥ ምን ትሰራለ? ሲሉም ጠየቋቸው። ቤተሰቦች የምን ላበላ ነው አሉ። አቡበክርም አቡ ኡደይ ኡበይዳህ ቀለብ ቀለብ ይወስንልሃል፣ አሏቸው። ተያይዘው ወደ አቡ ኡበይዳህ ዘንድ ሄዱ። እርሳቸውም አንድ ሙሀጅር የሚቀበለውን ቀለብ ሳይበዛም ሳያንስም እቆርጥልሃለሁ፣ ለክረምትና ለበጋ የሚሆን ልብስም እገዛልሃለሁ፣ እርሱ ሲነትብ ትለብሰውና በልዋጭ ሌላ ትወስድ ያለህ አሉት። በየቀኑ ግማሽ ፍየል ወሰኑላቸው። ገራሚ የሚሸፈኑበት እራፊ ጨርቅም ሰጧቸው። በበጎ ነገሮች ሁሉ ቀዳሚ አቡ ሁረይራ ረዲአላሁ አንሁ እንዳስተላለፉት ነቢዩ ሰለላሁ ዓለይሂ ወሰለም ከእናንተ ውስጥ ጾም ይዞ የነቃ ማን ነው? በማለት ጠየቁ። አቡበክርም እኔ አሉ። ከእናንተ ውስጥ ጀናዛ የሸኘ ማን ነው? አሉ ሲሉም ጠየቁ። አቡበክርም እኔ አሉ። ዛሬ ምስኪንን ያበላ ማን ነው አሉ። አቡበክርም እኔ ያሉ። በሽተኛን የጠየቀስ ማን ነው ሲሉ አቡበክር እኔ ያሉ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እነዚህን በጎ ድርግቶች በአንድ ሰው ላይ አይሰባሰቡም ያ ሰው ጀነት የገባ ቢሆን እንጂ አሉ። ሙስሊሞች ሙስሊም ዘግቦታል። ጅብሪል መጣና እጅን ይዞ ተከታዮች የሚገቡበትን የጀነት በር አሳየኝ አሉ። አቡበክርም ከእርሶ ጋር ሁኜ ባየ ኦወዲ ነበር አላቸው። ነቢዩም አቡበክር ሆይ ከኡመቴ ከህዝቦቼ ውስጥ የመጀመሪያ ጀነት የምትገባው አንተነህ አላቸው። አቡበክር አቡ ዳውድ ዘግበውታል። የአላህ ፍራቻና ጥንቃቄ። አቡበክር አንድ ባሪያ ነበራቸው። ዘወትር ጠዋት እየወጣ ስራ በመስራት ገንዘብ ያገኛል። አንድ ቀን ምግብ ይዞ መጣ። አቡበክርም አንድ ጉርሻ ተመገቡለት። ባሪያውን በመሀይምነት ዘመን ለፈጸመው የጥንቆላ ተግባር ከተሰጠው ክፍያ ያገኘው ምግብ እንደሆነ ነገራቸው። አቡበክርም ልታጠፋኝ ተቃርባ ነበረ አሉና ጣታቸውን ወደ ጉሮሮቸው በመላክ እንዲያስመልሰው ሞከሩ። አልወጣም ብሎ አስቸገራቸው። በውሃ እንጂ አይወጣም ሲሏቸው በሳህን ውሃ እንዲቀርብላቸው አደረጉና እርሱን እየጠጡ የበሉትን ሁሉ እንዲያስ አስመለሱ። አላህ ይዘን ለዎት ለአንዲት ጉርሻ ይህን ያህል ራሱን ያንገላታሉ? ተባሉ። ነፍሴ ከአካሌ ካልተነጠለች የእጅ ጉርሻ የማትወጣ ቢሆን እንኳን ነፍሴን ከማውጣት ወደ ኋላ አልልም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሀራም ምግብ የበቀለት ስጋት እሳት እርሶ ይበልጥ የተገባ ነው ሲሉ በመስማቴ፣ በዚህ ጉርሻ አማካኝነት ከአካሌ አንዳች ነገር እንዳይበቅል ስለፈራሁ ነው አሉ። በይሄቄ እንደዘገቡት አልሂልያ